ጠቅላይ ሚኒስትር ዶክተር አብይ አህመድን በሳቅ ያነፈረው የአቶ ጌታቸው ረዳ ንግግር ለመዝረፍ ነበር የመጣሁት። ጌታቸው ረዳ፣ ጠቅላይ ሚኒስትር አብይ አህመድን ፈገግ ያስባለው የአቶ ጌታቸው ረዳ ንግግር። ባሌ የመጨረሻ ያመጣሁት ከ አስራ ሶስት አመት በፊት ነበር። ባሌ መልካ ምድር ነው ለእኛ እንጂ ሌላ ነገር የለውም። ያኔ መንገድ ለመመረቅ ነበር የመጣሁት። በስንት ዘመን የተሰራች ብቸኛ መንገድ ነበረች። በሄሊኮፕተር ነበር ይድኩት። በጣም ሀብታም ምድር መሆኑን ምንም የሚያጠራጥር አልነበረውም። ይህንን ሀብት ለመጠቀም እንኳን መንገድ እንዴት ቀደም ብሎ መስራት አልታያቸውም ነበር ብዬ ይጠይቅ ነበር። ያኔ እንኳን ያልኩት ለመዝረፍ ነበር። አቶ ጌታቸው ረዳ በጣም አነጋጋሪና በርካቶችን ያሳከ ጠቅላይ ሚኒስትር ዶክተር አብይ አህመድ በጣም ፈገግ ያስባለ ንግግር ነው። ባሌ በአሁኑ ሰዓት በጣም የአእምሮባትና እየደመቀች ከፍተኛ እድገት እያስመዘገበች እንደምትገኝ ጭምርም የወጡት መረጃዎችን በማስመልከትም ለእናንተ ይዤላችሁ የመጣሁት የቀድሞ እንግዲህ ህወሓት አባል የነበረው አቶ ጌታቸው ረዳ አሁን ደግሞ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በመሆን አብሮ እየሰሩ እንደሚገኙ ጭምርም በቀጥታ ብልጽግና እንደተቀላቀሉ ጭምርም ነው። ሚኪታ ፎረም ሰብስክራይብ በማድረግ ወቅታዊ መጫጭር መረጃ አግኙ። ሰላም ቆዩልኝ።